ወደ ጂም ውስጥ ስንገባ ከምንሰራቸው ስህተቶች መካከል አንዱን ዛሬ ላንሳላችሁ። ሰዎች እንግዲህ ወደ ጂም ሲገቡ የሚሰሯቸውን ስራዎች ቅደም ተከተል ለማወቅ ይቸገራሉ። በተለይ ደግሞ ካርዲዮ ይቀድማል ወይስ የክብደት ማንሳት? አንዳንዶች እንግዲህ ለማሟሟቅ በሚል ሊሆን ይችላል፣ ወይም ካርዲዮ ለመስራት የካርዲዮ ፕሮግራም ውስጥ በመካተት የተለያዩ መሮጫ ማሽኖች ላይ በመሮጥ ባይክ በመንዳት ከዛ ያንን ጨርሰው ወደ ክብደት ማንሳት ይሄዳሉ። አንዳንዶች ደግሞ ጉልበታቸውን በክብደት ማንሳት ጨርሰው ወደ ካርዲዮ ይሄዳሉ። ትክክለኛው አሰራር ግን የትኛው ነው? ዛሬ ልግለጽላችሁ። እንግዲህ ይህን ነገር ለማወቅ አላማችሁን ማወቅ ያስፈልጋል። የመጀመሪያው አላማችሁ ስብን መቀነስና ጡንቻን መገንባት ከሆነ መቅደም ያለበት ሁል ጊዜ የክብደት ማንሳት ስራ ነው። ምክንያቱም በካርዲዮ ከደከማችሁና በካርዲዮ ከዛላችሁ በኋላ ወደ ክብደት ማንሳት ስራዎች ብትመጡ ሰውነታችሁ ክብደቱን ለማንሳት በጣም ይቸገራል። ስለዚህ ከሃይፐርትሮፊ በላይ ኦቨር ትሬኒንግ እና የሚፈለገው ፌለር ላይ ሳትደርሱ ሰውነታችሁ እንዲዳከም ያደርገዋል። ስለዚህ መቅደም ያለበት ሁል ጊዜ ክብደት ማንሳትን ነው። ክብደት ማንሳት ስራዎችን ከሰራችሁ በኋላ ያላችሁን ጉልበት ወይም የቀራችሁን ኢነርጂ ደግሞ አሰባስባችሁ የካርዲዮ ኤክሰርሳይዞችን ለመስራት ታደርጋላችሁ። ይህንን ካደረጋችሁ ስባችሁን ታቀልጣላችሁ፣ ጡንቻችሁን ትገነባላችሁ። ሁለተኛው ዓላማችሁ ደግሞ ኢንዱራንስ ወይም ደግሞ ብርታትን ማዳበር ከሆነ ደግሞ የካርዲዮ ስራዎች መቅደም አለባቸው። ምክንያቱም የካርዲዮ ስራዎች በዋነኝነት የልብ ጡንቻንና አተነፋፈስን የሚያሰሩ ስለሆኑ እነዚህ ነገሮች ላይ ከበረታችሁ በኋላ በቀረችው ጉልበታችሁና አቅማችሁ የአቅማችሁ የቻለውን ያክል ክብደት ማንሳት ብታደርጉ እስከ ፌለር ባትደርሱ እንኳን ኢንዱራንሳችሁንና ብርታታችሁን ማዳበር ትችላላችሁ ማለት ነው። ይሄ እንግዲህ በዋነኝነት ካርዲዮንም ወይት ሊፍቲንግንም በአንድ ፕሮግራም ላይ መስራት ለሚፈልጉ ሰዎች ነው። አይ እኔ ጡንቻ መገንባት ብቻ ነው የምትሉ ከሆነ ካርዲዮ ሳያስፈልጋችሁ ወይት ሊፍቲንግን ብቻ ልትሰሩ ትችላላችሁ። ነገር ግን ዋና ዓላማችሁ እነዚህ ሁለት ከሆኑ ስታቀዳድሙ በዚህ መልክ አድርጉት። በተለይ ሆድ አካባቢ የሚከማች ስብ ካላችሁ የወይት ሊፍቲንግን ወይም ደግሞ ሆድ አካባቢ ሊያሰሩ የሚችሉ ስራዎችን ሰርታችሁ ከዛ በኋላ ወደ ካርዲዮ ብትሄዱ እጅግ በጣም በጥሩ ሁኔታ ስባችሁን ማቅለጥ ትችላላችሁ ማለት ነው። አይሆፕ ይሄ መረጃ ጠቅሟችኋል ብዬ አስባለሁ። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ ይሆንላችሁ።